ሰው ያውቀው እውነት እግዚአብሔር የሚገለጥልሽ ከሆነ ሂጂና ጠይቀው አሏት። ያቺ ሴት እውነትም እግዚአብሔር ይገለጥላት ነበርና በጾም በጸሎት ረጅም ጊዜውን ከወሰደች በኋላ ሁለቱ ጥያቄዎቿን እግዚአብሔር አምላክ ተገልጾላት ጠይቃ ተመልሶላት ወደ ንስሐ አባቷ ትመለሳለች። እና እሳቸውን እንደ ማፌዣ አድርገው እንደተለመደ ይቀበሏታል። ደግሞ ምን ብላ ልትዘባረቅ ነው ብለው ማለት ነው እና አባቴ ሁለቱንም ጥያቄ ጠይቃሉ። ሁለቱም ጥያቄ ደግሞ ምላሾቹ ተመልሶልኛል ትላቸዋለች። እሺ ምንድነው ያንደኛው ጥያቄ መልስ አሏት። በትክክል ነገረቻቸው። እርሶ ጋር የምትመጣው ክርስትና ልጆ ክርስትና ስሟ ገሊት የምትባል የገጠማት ችግር ደግሞ ይሄ ይሄ ይሄ ይሄ ብላ ያች ሴት ስቅስቅ ብላ እያለቀሰች ለእኛ አባት የነገረቻቸውን ነገር ይሴት ታጫውታቸዋለች። እንደውም መፍትሄውም ይሄ ይሄ ይሄ ነው ብለሽ ለስ ለአባትሽ ንገሪያቸው ብሎ ያው እግዚአብሔር ነግሩኛል ብላ መፍትሄውንም ጭምር ትነግራቸዋለች። በጣም በጣም በጣም እኚህ አባት በጣም ደነገጡ። በጣም የደነገጡት ለምንድን ነው? ምክንያቱም ቀጣይ ሁለተኛ የጠየቁት ጥያቄ የእሳቸው አጢያት ነው። ማንም የማያውቅ ከእሳቸውና ከእግዚአብሔር በቀር ማንም ሰው የማያውቀው አጢያታቸው ነው። እና በጣም እንደ መጸጸት እያሉ አንገታቸውን እየደፉ ጠየቋት። ይህኔ ልጅ ለመሆኑ እግዚአብሔርን ሁለተኛውን ጥያቄ ጠየቅሹ? አሏት። አዎ፣ እርሶ እንዲያምኑኝ ብዬ ሁለተኛውን ጥያቄ ጠየቅኩት። የእግዚአብሔር ምላሽ ግን ረስችዋለሁ ነበር አለች። ረስችዋለሁ ለምን? ንስሐ ገብቶበታል። አይደንቅ? የእኛ አምላክ እግዚአብሔር ኃጢአታችንን በደላችንን የሚረሳ አምላክ ነው። ተወዳጆች የትላንት ማንነታችን በጣም የረከሰ ማንነት ነው። ፈለገ አትናቴዎስ በትላንት ማንነቱ በዛሬውም ጭምር ማንነቱ በእግዚአብሔር ፊት የሚቆም ሰው አይደለም። ጊዜ በወቅ ግን እያንዳንዱ የምንጸጸትበትን ኃጢአት እያንዳንዱ የምንጸጸትበትን በደል እየረሳ እንደ አዲስ ኑ ልጆቼ ብሎ የሚያቅፍ አምላክ አለን። ክርስቲያኖች ደስ ይበላችሁ። በኃጢአት መንገድ እየተመላለስክ ያለ ወንድሜ፣ በሱስ በተለያየ ነገር በቃ በጣም ነፍስን ሊያቆሽሽ በሚችል ነገር እየተመላለስ ያለው ንድ እመኔ ልንገር፣ የክርስቶስ እቅፍ እንደሚመች የማንም እቅፍ አይመችም። ሁላችንም በእናቶቻችን ጀርባ ላይ ታዝለን ያደግ ነው። ሁላችንም በአባቶቻችን እቅፍ ታቅፈን ያደግ ነው። እመኑኝ ግን እንደ ክርስቶስ እቅፍ የሚመች እቅፍ የለም። በኃጢአት መንገድ እየተመላለሽ ያለሽ እቴ፣ በቃ እኔማ ተበላሽቻለሁ፣ ከዚህ በኋላ ማን ይቀበለኛል? እንዴት? በቃ ከዚህ በኋላም እንዴት መቅደስ እገባለሁ? እኔ ኮ ቆሻሻ ሰው ነኝ። እኔ ኮ ቆሻሻ ሴት ነኝ። እንዴት ብዬ ቅዱስ ሥጋውን እንዴት ክቡር ደሙንስ እቀበላለሁ? ይሄ ሁሉ ነገር ለእኔ የሚገባ አይደለም የምትይ እህቴ እመኚ ልንገርሽ፣ አንቺ ብቻ ከልብሽ ተጸጸች። መልካም የሆነውን ጸጸት ማለት ነው። መልካም የሆነውን ጸጸት ከልብሽ ተጸጸች። ኃጢአትሽን የሚረሳ አምላክን ያለሽ፣ ኑ ልጆቼ ብሎ የሚያቅፍ አባትን ያለን እና እመኑኝ በቃ ያቺን እረፍት ብቻ አገኟት። ዓለም የነጠቀንን ሰላም ማንም አይሰጠንም። ብዙዎቻችሁ በተለይ በትዳር ዓለም በእጮኝነት ዓለም አንዱ በዳይ አንዱ ተበዳይ ይሆንና መለየት ሲመጣ የሆነ እልህ፣ ቁጣ፣ ንዴት ስሜተኝነት ሁሉም ነገር እኩል ይመጣል እኛ ጋር እና አላደለ፣ ያጣነውን ሰላም ያገኝን መስሎን ከማናቀው ሰው ጋር ባልጋ ምንወርቅ ብዙ ሰዎች አለ። ከማናቀው ሰው ጋር ምንም አይነት የፍቅር ህይወት እንኳን አሳልፋችሁ ከማታውቁት ሰው ጋር በትዳር እጃችሁን ጭናችሁ በወንጌል ላይ በፍጹም ካልተማመላችሁ እንኳን ከማታውቁት ሰው ጋር እንዲሁ ባልጋ እየወደቁ ዕድሜ ልክ ካቸውን በቃ ሰላም ለማግኘት ብለው ጀምረው እድሜ ልካቸው ልክ እንዲህ በመሆን እየኖሩ ያሉ ብዙ ሰዎች አሉ። እግዚአብሔር አምላክ ለሁላችን ረፍቱን ይስጠን። የኔ ተወዳጆች፣ በየትኛውም አይነት ሁኔታ ላይ ብትሆኑ ክርስቶስ ከኃጢአታችን አጥቦ ሊያነፃን ይችላል ይችላል። ሰው አዲስ ማንነታችሁን አይቀበልም። በነገራችን ላይ ሰው በጣም ከባድ ፍጥረት ነው። አዲስ ማንነታችሁን እንዴት እንዴት ብሎ በፍጹም በፍጹም በዚህ ከሌላ ቤተ እምነት ኑ በንስሐ ሕይወት ተመለሱ ውስ እንግዲህ ይላቸዋል። ምን የተጠመቃችሁበት እንትን ገና ሳይደርቅ ምንድን ነው ምንድን ነው እንደዚህ እኮ ለጫማ እንለካ ካላችሁ ሰና ይሆነ የትናንት ማንነታችሁን ሰው አይረሳ። ከዚህ በፊት ትሰርቅ የነበርክ ከሆነ ከዚህ በፊት ማጅራት መታ የነበርክ ከሆነ ከዚህ በፊት ሱሰኝ የነበርክ ከሆነ ዛሬ ለትልቅ ቁም ነገር ደርሰ በንስሐ ሕይወት ተመላልሰ ራስህን አድሰ ወደ ሰው ይዘንዝ ስቀር አይ ምን እገሌ እንደዚህ እኮ ነው ምናምን፣ ኦኬ ሰው አይረሳም። እናንተ ፊት ለፊት መናገር ቢያቅተው ዞር ብሎ ያማል። ተወዳጆች በንስሐ ስትመለሱ ወደ ክርስቶስ ስትቀርቡ፣ ዞር ብላችሁ ሰውን የምትመለከቱ ከሆነ እመኑ ልንገራችሁ ከባድ ፈተና ያ ሰው አፈጣጠሩ በራሱ ከባድ ነው። ክርስቶስ እንግዲህ ፈጣሬ ኩሉ ነው። ፈጣሬ ኩሉ ሀያ ሁለት ስነ ፍጥረታትን ፈጥሯል። በጥፊ ግን የተጸፋው በሰው ልጅ ነው። ሀያ ሁለት ሀያ ሁለት ስነ ፍጥረታትን የፈጠረ ጌታ በጥፊ የተጸፋው በሰው ልጅ ነው። ምራቅ እንትፍ የተፋለበት በሰው ልጅ ነው። የተገፈተረው ሊወርቁ ያሉትን የሚደግፋቸው ጌታ የሚገፈገሙትን የሚደግፋቸው አምላክ በሰው እጅ ነው የተገፈተረ የተጣለው። ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ህማማትን የተቀበለው በሰው እጅ ነው። ይህች አለም እንኳን ለእናንተ ለክርስቶስም አልተመቸች። የሰው ልጅ እንኳን ለእናንተ ለክርስቶስ አልተመቸም። ስለዚህ ሰዎችን አትመልከቱ። እመኑኝ፣ ካላችሁበት ነገር ሁሉን ነገር ርግፍ አርጋችሁ የተሳችሁ ክርስቶስን ብቻ ተከተሉት። ክርስቶስን ብቻ። እስጢፋኖስ ነገር አላብዛባቸው እስጢፋኖስ በድንጋይ ሲወገር መጮህ ነበረበት። መጮህ ማለት ነው። ኦኬ በዘመናችን ያሉ ሰዎች መጠጥ ቤት ምናምን አንድ ጠርሙስ አናታቸው ሊፈርቅስ ሲል ምን አይነት ጮት ነው የሚጭቁት? እር የሚል ሰው አለ። ገና እንደው ድንጋይም እንደው ተነስቶ ገና ላይ ውሬ ሳያርፉ የሚል ሰው አለ። አደኑ ሊገለይ ነው የሚል ሰው አለ። ቅዱስ እስጢፋኖስ እንደወረደበት ድንጋይ ከሆነ መጮህ ነበረበት፣ መጮህ ጣም መጮህ ነበረበት ታውቃላችሁ ግን ድምፅ አላሰማም አልጩኸም። ይህን ሁሉ ነገር ያስረሳው ክርስቶስ ነው። ክርስቶስ ሕማሙን አስረሳው አምላካችን። አዎ ለመንፈስ ቅዱስ ልዩ የሆነው ስላሴ በሶስትነት በአንድነት የሚመለከው አምላክ እግዚአብሔር ለእስጢፋኖስ ተገለጸለት። ሕማሙን ረሰው እስጢፋኖስ ሕማሙን ረሰው። ተወዳጆች መርሳት የለባችሁም በእንደዚህ አይነት ሁኔታዎች ውስጥ ስትሆኑ ሰዎች የድሮ ማንነታቸውን እያነሱ የድሮ የሰራችሁትን ነገር እያስታወሱ እናንተን ወደ ኋላ ለመጎተት የሚሞክሩ ከሆነ በፍጹም ቦታ ልትሰጡ አይገባም። አለቅ ማሳየት አለብን። መነኮሳት አባቶቻችን አስኬማውን ለብሰው አለምን ንቀው አለምም ንቋቸው ነው የሚኖሩት። በነገራችን ላይ ተወዳጆች እንግዲህ ትንሽ እኔ ጋር እንትን እያለብኝ ነው፣ የሆነ ነገር ቀይ በርቷል እና ፕሊስ በደምብ ኮፒ ሊንክ ካደርጉልኝ። እሺ አቤላ እንግዲህ ድምጼ ከተቋረጠ፣ እስከዛ አንተ ቤቱ እንትን በል አልሆኑ ለምን ቀይ ነገር እንደመጣ እንቺ። ኦኬ እሺ፣ ጠፋ። የኔ ተወዳጆች ፕሊስ በደንብ ኮፒሊንክ አድርጉ እሺ፣ በደንብ ኮፒሊንክ አድርጉ እና ወዳችኋለሁ ወደድነው ማድረጋችሁ ኦኬ ሰው የሰዎችን ወሬ እንዳትሰሙ። ቅዱሳን አባቶቻችሁ ዓለምን እንደናቁ ሁሉ እናንተም ንቁ። ማለፍን እወቁበት። ሰዎች ስለ እናንተ ቁጭ ብለው የሰራችሁትን ያልሰራችሁትን አይደል፣ የሰራችሁትን ኃጢአት፣ እንኳን አንዴ እሷ አላወቃችኋትም ከዚህ በፊት እኮ እንደዚህ አድርጋ ከነገሌ ጋር እንደዚህ ተኝታ፣ ከነገሌ ከነገሌ ከነገሌ ጋር እንደዚህ ሰርቃ፣ እንዲህ ሆነ

በጣም የሚገርም ዝማሬ፣ ስላበላሸው ይቅርታ። አትንገሩት ያውቀኛል፣ እውነት እኮ ነው። ክርስቶስ ያቀናል። ስለዚህ ክርስቶስ የረሳላችሁን ኃጢአት ሰዎች እንደፈለጉ አድርገው ቢያወሩ፣ በፍጹም ወደ ኋላ እንዳትመለሱ። ትናንትና ስለ ማርያም ዘነይን ስናወራ ነበር አይደል የኔ ተወዳጆች። ማርያም ዘነይን በንስሐ ሕይወት ተመልሳ ሽቶ ገዝታ ወደ ክርስቶስ ዘንድ ቀርባ እግሩ ስር ወድቃ በእንባዋ እያለቀሰች የክርስቶስ እግር አጥባ ሽቶ ልታርከፈከፍለት አስባ ወደ ሽቶ ነጋዴ ዘንድ ስትቀርብ በመጀመሪያ ያለገጠበት ሰው ነው ሽቶ ነጋዴው። ማለትም ማርያም ከምትወጃቸው ወንዶች መካከል አንዱ ሞተ፣ እንዲህ ብሎን የቀለደበት። ከምትወጃቸው ወንዶች መካከል አንዱ ሞተ እንዲህ። የዚህን ጊዜ ማርያም ዘናይን የሚገርም ምላሽ ነበር የመለሰችለት። አዎ ከምወዳቸው መካከል አብዝቼም ትልቅ ቦታ ከምሰጣቸው መካከል ዛሬ አንዱ ሞቷል፣ እርሱም ኃጢአቴ ነው። አሁን ልቀብሮ እየሄድኩ ማለች። መጠንከር ነው ያለባቸው ኔት ወዳጆች፣ ካለንበት ነገር ልክ ስንመለስ ጥንካሬ ያስፈልጋል። የድሮ ማንነታችሁን ሰው አይረሳም። ቅድም እንዳልኳችሁ በትምህርት ቤት ስናድግ እንደው ትንሽ በድንገት ፈንከት ያደረግነው ልጅ አይረሳልን። እናንተ አድጋችሁ ምናምን፣ እንደ ሁለት ፀጉር አብቅላችሁ፣ ሸብታችሁ፣ ከብራችሁ እንኳን ያ የድሮ ወዳጃችሁ መጥቶ አንተማ ያን የትምህርቴ ስንማር ይኸው እንደዚህ በድንገ መተኝ ይላል። ሰው ይረሳል፣ እግዚአብሔር ግን አይረሳም። እና ደስ ይበላችሁ። መድኃኒት የሆነው ክርስቶስ መድኃኒት ሊሆን የመጣው ለጻድቃን ሳይሆን ለኃጥአን። አይገርም! የእኛ ጌታ እንዲሁ ስለወደደን በመስቀል ተሰቅሎ ስጋውን የቆረሰው ደሞን ያፈሰሰው ለእኛ ነው፣ ለእኛ ብቻ ቅዱስ ስጋውን በድፍረት አንቀበል፣ ቅዱስ ደሙንም በድፍረት አንጠጣ። በንስሐ ህይወት ተመላልሰን እራሳችን ለካህን አሳይተን ንስሐ ገብተን በመቅደሱ ተገኝተን ቅዱስ ሥጋውን ክቡር ደሙን ለመብላት የበቃን ልንሆን እንጂ ክርስቶስ ስለምን መጣችሁ፣ ስለምን ሥጋን በላችሁ፣ ስለምን እንደምን ጠጣችሁ ብሎ እንኳን የሚጠይቀን የሚኮንን ምንም ጌታ አይደለም። በቅዳሴያችን ጊዜ ካህኑ እንደዛ አይደለም የሚለው ንጹህ የሆነ ከቁርባኑ ይቀበል ንጹህ ያልሆነ ግን አይቀበል ለሰይጣንና ለመልእክተኞቹ በተዘጋጀ የመለኮት እሳት እንዳይቃጠል እጅን ካፋይ ድፍ ንጹህ እንዳደረግኩ እንዲቀውላችሁ በደል ንጹህ ነኝ ደፍራችሁ ወደ ክርስቶስ ስጋና ደንብት ቀርቡ ከኃጢአታችሁ ለመተላለፋችሁ እዳ የለብኝም ብሎ የተነጻበትን ውሃ ወደ እኛ ይረጫል በንስሐ ህይወት ብቻ እንመላለስ እንጂ ቅዱስ ስጋው ክቡር ደግሞ የተቆረሰው ለእኛ ነው እና እባካችሁ እባካችሁ በውስጥ መታችሁ በጣም መልእክት እያስቀመጣችሁ ያላችሁ ቶች ወንድሞች ጊዜ ሊያክብረልኝ እናንተም በቻልነው አቅም ለመውራት እንሞክራለን። ነገር ግን ፈርታችሁ እንደው መልእክትም ሳታስቀምጡ እየቀራችሁ እየራቃችሁ ያላችሁ ግንቶች ወንድሞቻችን በቃ ባላችሁ በቶታውናችሁ ብቻ በንስሐ ተመላለሱ። ራሳችሁን ለካናሳዩ። ኦኬ በንስሐ ተመላለሱ። ከዛ በኋላ ቅዱስ ስጋውን ክቡር ደሙን በመቀበል ሕይወታችሁን አጽኑት። ሰው አይሳሳት ማለት አይደለም። ከቅዱስ ቁርባን ጋር ተያይዞ ብዙ ጊዜ ሰው በነገራችን ላይ ይሳሳታል። ምንድን ነው ያ? ቅዱስ ስጋውን ክቡር ደሙን መቀበል ልክ እንደ ጻድቅነት አድርጎ የሚቆጥር ሰዋል። ማለት ጻድቅ ትሆናላችሁ ማለት አይደለም። ሰው ከእንደገና መልሶ ሊሳሳት መልሶ ሊወርቅ ይችላል። መውደቅ እንዳለ መነሳትም አለ። ኦልሬዲ መነሳትን አይታችሁታል። በኃጢአት መንገድ ተመላልሳችሁ ነበረ። ከዛ በንስሐ ሕይወት ተመላልሳችሁ ራሳችሁን ለካና ሳያችሁ ተጸጸታችሁ። ከዚያስ ቅዱስ ሥጋውን ክቡር ደሙን ተቀበላችሁ አለቅ። ስለዚህ ዳግም ብንወርቅስ የይሁዳ ንስሐ ብቻ እንዳትገቡ። ቆይ እንደዚህ ቆይ፣ ከገሪት ጋር ልተኛና እንደዚህ ብዬ ንስሐ ገባለሁ ብላችሁ ብቻ የይሁዳ ንስሐ ለመግባት አታዘጋጁት። አእምሮአችሁ ከለባችሁ፣ ከተጸጸታችሁ ክርስቶስ ይቅር ባይ ነው። ክርስቶስ ይቅር ባይ ነው። ደግመን ኃጢአት ልንሰራ እንችላለን። ያው ደግመን ከእንደገና ንስሐ ነው። ደግመን ዳዊት ኃጢአትን ሰርቶ እግዚአብሔር አምላኩን ይቀርበለኝ ቢለው፣ አሁንም ደግሞ በድሎ ይቀርበለኝ ቢለው፣ ደጋግሞ ደጋግሞ በድሎ አሁንም እያለቀሰ ይቀርበለኝ ቢለው እግዚአብሔር ዳዊት ለኔ እንደልቤ ልቤ ነው አለ። ኦኬ። ኃጢአትን ደጋግሞ መስራቱ ትላንት የሰራውን ኃጢአት ዛሬም ደግሞ ሰርቶ ይቀርበለኝ በማለቱ እግዚአብሔር እንዴ ባለፈው የሰራውን ኃጢአት ደግመ ዛሬም ደገምከው ብሎ አልተቆጣውም። ዳዊት ለኔ እንደ ተወዳጆች ትላንት የሰራችሁትን ኃጢአት ዛሬ ደግማችሁ ልትሰሩ ትችላላችሁ። ትላንት የነበራችሁበት ማንነት ላይ ዛሬም ደግማችሁ ልትገኙ ትችላላችሁ። እመኑ ልንገራችሁ፣ ክርስቶስ ኃጢአትን የሚረሳ ጌታ ነው። ደግመን ደጋግመን ንስሐ እንግባ፣ በንሰውት እንመላለስ። እሺ፣ ለተወሰኑ ሰዎች አሁን እድል እሰጣለሁ። ገብታችሁ አንዳንድ ነገሮችን ማውራት ለምትፈልጉ ለተወሰኑ አንድ፣ ሶስት፣ አራት፣ አምስት ምናምን ሰዎች እድል እሰጣለሁ። በቻልነው አቅም ሰዓት አሳጥረን አሳጥረን ብዙ ሰዎች መግባት ስለሚፈልጉ ሰዓት አሳጥረን አሳጥረን እናወራለን። እህታችን መስሪያ እንኳን ደህና መጣሽ። እንዴት አለሽ? ትክክለኛ አይደል? መስሪያ ነው ምስራ ነው ሚስራ? እንዴት አለሽ? ከየት ቤተ እምነት ነው የመጣሽው? ሙስሊም ነኝ። እንኳን ደህና መጣሽ። እንኳን ደህና ቀያች። እሺ ሚስራዬ፣ ለምን ነበር የመጣሽው? ባለፈው አንድ የሄሉ ቪዲዮ ተለቆ በቃ እዚህ መምጣት እንደምትፈልጊ በኮሜንት ሴክሽን ስትጽፊ ነበር እና በጣም ብዙ የሚወዱሽ ክርስቲያን የሆነ እህቶች ወንድሞች ደግሞ አንቺ እዚህ እንድትመጪ ሲጥሩ ነበረ፣ ሲሞክሩ ነበር እና ምን ልታወሩ ይፈልገች ነው? መስሪያ እድሉን ስለሰጠኝ አመሰግናለሁ። በፊት ማለት ነው አ ያለው ቪዲዮ ተቆርጦ ሲፖሰት ምናምን እንዴት ትመክራቸው ምናምን እና አንተ አልመሰልከኝም ልደት ቃል መስለኝ ምናምን ጠይቂያቸው ልጆችን ከዛ የእሱን አካውንት ሰጡኝ ማለት ነው ኢቨን እሱ መስሎኝ ምናምን በቃ እንዲሁም መስማት ፈለግኩኝ ምናምን እኔም እነሱ ነኝ እና ድንገት ማለት በሱ እንትን ብዬ ባይዘቤ ችግር የለውም አይደለ? ሃይማኖት ምናምን ሙስሊሙ ዜጋ መቀመጤ ምናምን ችግር የለውም አይደለ? እንዴ አረ ምንም ችግር የለውም። እንደውም ስለመጣሽ እኛ በጣም ነው እንጂ ደስ የሚለን፣ ምንም ችግር የለውም። ስለዚህ ልደተቃል እሱ መስሎኝ ምናምን እሱ የሱን አካውንት ሰጡኝ ማለት ነው። ከዛ ጋር ብቻ ሳይ እንጽር ነው ምናምን ከዛ በቃ እንትን አልኩኝና በቃ እንዲሁ መስማት ፈልጌ ነው። ስትመክራቸው ምናምን ደስ በቃ መስማት ፈልጌ ባጭሩ ማለት ነው። እኔም እንትን ስለምፈልግ ምናምን ለዛ ነው። መልካም መስያ ያረ እንኳን ደህና መጣሽ። በሉ እኔ ቤት ያላችሁ ሞዴሬተሮች ሁላችሁም እህታችን መስሪያን ፎሎ አድርጉልኝ። ሁሌ ልክ ማታ ማታ በሚኖረን መርሃ ግብር ላይ ኢንቫይት ያደርጉልኝ። እሺ ሁሌ የመጣሽ ተከታታይ ሁሌ የመጣሽ ስኒ ኤኒታይም እኛ ከጎንሽ ነን። ይመስለኛል ያለሽው ከሀገር ቤት ውጭ ነው አደለ? መልካም ሰው ደግሞ ከሀገር ውጭ ያለ ሰው ስንት ነገር ይገጥመዋል። ሊከፎ ይችላል፣ ሊያዝን ይችላል። እና የአንቺ ችግር ችግራችን፣ ሀዘንሽ ሀዘናችን ነው እህታችን። ቅድም ደጋግሜ ስናገር እንደነበረው ተወዳጆች የግድ እዚህ ጋር ገብታችሁ ከኛ ጋር ለመውራት ገብታችሁ ለመማር የግድ ኦርቶዶክስ መሆን አይጠበቅባችሁ። የትኛውም ቤተ እምነት ተከታይ መሆን ትችላላችሁ። መታችሁ ግን ሀሳቦችን መስጠት የተከፋችሁበትን ነገር ማናገር ተስፋ በመቁረጥ ስሜት ላይ ያላችሁ፣ ራስን በማጥፋት ስሜት ላይ ያላችሁ፣ በተለያየ አይነት ጉዳይ ውስጥ ያላችሁ እና ዓቅም የተቸገረም ሰው ሊኖር ይችላል በብዙ ነገር። እና በእነዚህ አይነት ሁኔታ ላይ ያላችሁ እህት ወንድሞቻችን መምጣት እና ከኛ ጋር ማውራት ትችላላችሁ። የግድ ክርስቲያን መሆን አይጠበቅባችሁም። ፕሮቴስታንቶችም ጭምር ቀርባችሁ ከኛ ጋር ማውራት ትችላላችሁ። እና መስሪያ ቤታችን እንኳን ደህና መጣሽ። ስለመጣሽ እጅግ በጣም ደስ ብሎናል በክርስቶስ ፍቅር እጅግ በጣም ነው የምንወድሽ እና ሁሌ እስከ ሐሙስ ድረስ በነገራችን ላይ ከዛሬ ጀምሮ እስከ ሐሙስ ድረስ ባሉት ተከታታይ ቀናት ማታ ማታ ልክ እንዲህ ከእህት ከወንድሞቻችን ጋር እናወራለን፣ ላይቭ እንገባለን እና እስከ ሐሙስ ድረስ በቃ እስከ ሐሙስ ማታ ሶስት ሰዓት ድረስ ሁልጊዜ ነው ለአንቺ ሼር የምናደርግልሽ። እንዳትጠፊ እሺ። የመጣሽ ቁጭ ያልሽ ኢንሻላ ምን ማለት ነው? አይመስለኝ፣ ፈጣሪ ከፈቀደ ማለት ነው። ኦኬ፣ ኢንሻላ ማለት ፈጣሪ ከፈቀደ ማለት ነው። እሺ፣ መልካም የጊዜ ፈቃድ ይሁን። እስከ ሐሙስ ድረስ ባሉት ቀናቶች ባጠቃላይ አንቺም እየመጣሽ ከኛ ጋር ሀሳቦች ሲነሱ እያዳመጥሽ እንድትማሪ እንፈልጋለን። በጣም ደግሞ ሞር ጥሩ ጥሩ የሆኑ ወንድሞች አሉ። እነዛንም ወንድሞች እናስታወቅሻለን። ከእነሱም ጋር ትተዋውቂያለሽ። ያው ለወንድሞቻችን እህት ትሆኛለሽ ማለት ነው። እነሱም ወንድሞቻችን ለአንቺም ወንድሞች ይሆናሉ። አስታወቅሻለው። እነሱም ቤት እየገባሽ ትምህርቶች ደግሞ ሲነሱም ትማሪያለሽ። እና በርችልን፣ ከጎንሽ ነን አቤላ፣ አቤል አቤል አቤል፣ ፈለጋችን እንዴት ነህ? እንኳን አደረሳችሁ። ህዝብ ክርስቲያኑ በሙሉ ሰላም ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣህ።